ሰላም ጤና ስጥልን የተከበራችሁ የጉባለች ቤተሰቦች የሰዓቱን ሰበር መረጃዎች ከዚህ እንደሚከተለው እናቅርብላችሁ። ኮሩ ማንኛውንም ተልኮ በብቃት መወጣት የሚችሉ የበታች ሹም አመራሮችን እያበቃሁ ነው አለ የደቡብ እዝ ኮር። የሰራዊት አባላት ማንኛውንም ግዳጅ በላቀ ብቃት መወጣት የሚችሉና ሰራዊቱን ለላቀ ድል የሚያበቁ የበታች ሹም አመራሮችን በማፍራት ላይ እንደሚገኝ የኮሩ ምክትል አዛዥ ለኦፕሬሽናል ኮሎኔል ገብረ ገርገስ አረጋይ ገልጠዋል። ምክትል አዛዡ በኮሩ ጊዜያዊ ማሰልጠኛ ማዕከል የሚገኙ የበታች ሹም አመራር ሰልጣኞችን የስልጠና ሂደት የተመለከቱ ሲሆን የኮሩ ስኬታማ ግዳጅ አፈጻጸም የሚያሰለጥኑ የሰራዊቱን ጠንካራ ወታደራዊ ዝግጁነት ማረጋገጥ የሚችሉ አመራሮችን ማፍራት እንደተቻለም አብራርተዋል። ራሱን በስልጠናና በትምህርት ያዘጋጀ ሰራዊት ማንኛውንም ውስብስብ ግዳጅ በስኬት መፈጸም እንደሚችል የገለጹት ከፍተኛ መኮንኑ ኮሩ የሰራዊቱን ሞራላዊና ስነልቦናዊ ዝግጁነት ለማረጋገጥ የሚያስችሉ ዘርፈ ብዙ ወታደራዊ ስልጠናዎችን ለበታች ሹም አመራሮች በመስጠት ላይ ይገኛል ብለዋል። ሰልጣኞች የበታች ሹም አመራሮች በበኩላቸው ያላቸውን ወታደራዊ እውቀትና አቅም ለማዳበር የሚያስችል የአመራር ስልጠና እየወሰዱ እንደሚገኙ ተናግረው ቀጣይ የሚሰጣቸውን ግዳጅ በብቃት ለመወጣት የሚያስችል ጠንካራ ወታደራዊ ቁመና ላይ እንደሚገኙም የመከላከያ ዘገባ አመልክቷል። የብርሸለቆ መሰረታዊ ወታደራዊ ማሰልጠኛ ትምህርት ቤት መሰረታዊ ወታደሮችን አስመረቀ። የኢፌድሪ መከላከያ ሰራዊት መጋቢት 25 ቀን 2017 ዓ ም እንደዘገበው የብርሸለቆ መሰረታዊ ወታደራዊ ማሰልጠኛ ትምህርት ቤት በዛሬው እለት 41ኛ ዙር መሰረታዊ ወታደሮችን ያስመረቀው ብሏል። በምረቃ ስነ ስርዓቱ በክብር እንግድነት በመገኘት ሰልጣኞችን የመረቁት የምስራቅ እዝ ዋና አዛዥ ሌትናል ጄኔራል መሐመድ ተሰማ የመከላከያ ኃይልን በሰው ኃይል ልማት ከዘመኑ ወታደራዊና ቴክኖሎጂያዊ ትጥቆች በመደገፍ ውጤታማ ግዳጆችን እንዲወጣ ለማስቻል ዘርፈ ብዙ ተግባራት መሰራቱን ገልጠዋል። ውትድርና ሙያ ከሌሎች ሙያ ልዩ የሚያደርገው አንዱና ዋነኛው መንገድ ክብርና ውድ ህይወቱን ሰውቶ ሀገርን ማጽናት፣ ህዝብን ማገልገል የሚጠይቅ ሙያ መሆኑ እንደሆነ የገለጹት አዛዡ ይህንን ሙያ በጥብቅ ዲሲፕሊን ለመፈጸም ደግሞ መሰልጠን፣ ሙያው የሚጠይቀውን እውቀትን፣ ብቃት፣ ችሎታ መፍጠርና በስነ ልቦና መዘጋጀትም የግድ መሆኑን አስረድተዋል። የ41ደኛ ዙር ተመራቂ መሰረታዊ ወታደሮች በውትድርና ሙያ ሀገራችሁንና ህዝባችሁን በፍጹም ታማኝነት ለማገልገል ፈቃዳችሁ ፈቅዳችሁ ሰልጥናችሁ ወደ ተቋሙ የተቀላቀላችሁ የጀግና ህዝብ ልጆች ስለሆናችሁ ልትኮሩ ይገባችኋል ብለዋቸዋል። በማሰልጠኛ ቆይታችሁ ያገኛችሁትን መነሻ አቅም በመጠቀም በምትመደቡበት አሃድ ከነባሩ ሰራዊት የምታገኙትን ልምድና ተሞክሮ ጨምራችሁ በየጊዜው አቅማችሁንና ብቃታችሁን በማሳደግ የሚሰጣችሁን ህገ መንግስታዊ ተልኮ ሰራዊቱ የተገነባባቸውን ሴቶችና ህዝባዊ ባህሪን ተላብሳችሁ በጀግንነት በታዛዥነትና በጽኑ ዲስፕሊን ልትወጡ ይገባል ሲሉ አሳስበዋል። ሸኔ አግቷቸው የነበሩትን ነዋሪዎች ሰራዊቱ አፋጣኝ እርምጃ በመውሰድ ማስለቀቅ መቻሉን መከላከያ ገለጠ። የሸኔ ቡድን 1 ሚሊዮን 450 ሺህ ብር እንዲያስገቡ በማዘዝ አግቷቸው የነበሩትን የአካባቢው ነዋሪዎች ሰራዊቱ አፋጣኝ እርምጃ በመውሰድ ነው ማስለቀቅ የቻለው። የምዕራብ እዝ አብዲሳ አጋ ክፍለ ጦር አካል የሆነው ሬጅመንት አባላት በምዕራብ ሸዋ ዞን ሜታ ሮቢ ወረዳ ወርቄ ወሊንሱ ቀበሌ የሰላምን አማራጭ ባልተቀበለው የሸኔ ቡድን ላይ በወሰዱት እርምጃ የዘራፊ ቡድኑን አባላት በመምታት አንድ ሚሊዮን 450 ብር እንዲያስገቡ ታግተው የነበሩ አምስት የአካባቢው ነዋሪዎችን ማስለቀቅ እንደተቻለ የሬጅመንት አዛዡ ተናግረዋል። የርድመንቱ አዛዥ ሌተናል ኮሎኔል ምህረተ አብ ገብረ ትንሳኤ ሰራዊቱ ውስብስብ ፈተናዎችን በጽናት ተቋቁሞ ግዳጅን በድል የሚወጣ አይበገር የህዝብ ልጅ መሆኑን አንስተው በአካባቢው ማህበረሰብ ላይ አላማቢስ የዘረፋ ተግባር ለመፈጸም በቀጠናው ሲንቀሳቀስ በነበረው ሽብር ቡድን ላይ የወሰደ ያለው እርምጃ ተጠናክሮ መቀጠሉን ገልጠዋል። የአየር ወለድ ክፍለ ጦር ጽንፈኛው ይጠቀምበት የነበረ የነፍስ ወከፍ መሳሪያ መያዙን አስታወቀ። በሰሜን ሸዋ ዞን መርሃ ቤቴ ወረዳ የአየር ወለድ ክፍለ ጦር ሻለቃ ሁለት ሻምበሎች በወሰዱት ድንገተኛ ሰሳና ፍተሻ በርካታ የነፍስ ወከፍ መሳሪያ እና ተተኳሽ መያዛቸውን የሻለቃው አዛዥ ሻለቃ የሸዋስ እንዳለ ተናግሯል። በአረንጎዳ ቡዩና፣ ፊጥራ ዙሪያ በሶስቱ ቀበሌ ከሰላም ወዳድ ህብረተሰብ በደረሰው መረጃ መሰረት የጥላት ኃይል ሰራዊቱ ወደ ግዳጅ ሲሰመራ መሳሪያውን ደብቆ ህብረተሰቡ ጋር የሚመሳሰል መሆኑንና ሰራዊቱ ሲንቀሳቀስ መሳሪያውን ከደበቀበት በማውጣት ህዝቡን በማስጨነቅ መዋጮ የሚሰበስብበት ዝርፊያና እገታ የሚፈጽምበት መሆኑን ህዝቡ መረጃውን እንዳደረሰ ሻለቃ የሸዋስ እንዳለ ገልጠዋል ይህን መሰረት በማድረግም ሰሞኑን የአየር ወለድ ክፍለ ጦር በሪማ በጀማ ወንዝና ወንጭት ወንዞች አካባቢ ባደረገው ዘመቻ ራሱን ራምቦ ክፍለ ጦር ብሎ የሚጠራው የጽንፈኛው ስብስብ መደምሰሱንና የተረፈው ተበታትኖ መሸሹን የአየር ወለድ ክፍለ ጦር ዋና አዛዥ ኮሎኔል ማቴዎስ ማደቦ ተናግረዋል። ዘገባው የአየር ወለድ ክፍለ ጦር የሰራዊቱ ስነ ልቦና ግንባታ ነው። ከተለያዩ ሀገራት ተውጣጥተው በአሜሪካ ዋር ኮሌጅ የሚማሩ ተማሪዎች የመከላከያ ዋር ኮሌጅን ጎበኙ ተባለ። በአሜሪካ ዋር ኮሌጅ የሚማሩ ተማሪዎች የመከላከያ ዋር ኮሌጅ ያስገነባ የሚገኘውን መሰረተ ልማት ተዘዋውረው ተመልክተዋል። ከጉብኝቱ በኋላም ስለ ኮሌጁ አሁናዊ ሁኔታ አጭር ማብራሪያ የተደረገላቸው ሲሆን ልዑካን ቡድኑና ኮሌጁ በምስራቅ አፍሪካ ቀጠና ደህንነት መጠበቅ በሚያስችላቸው ጉዳዩ ዙሪያ ተገቢ ውይይታ አካሂደዋል። በመጨረሻም ኮሌጁ በሚሰጠው የስትራቴጂክ ደህንነት ትምህርት ዙሪያ ለተማሪዎች ቡድን በኮሌጅ አዛዥ ብርጋደር ጀነራል ቡልት የታደሰ አማካኝነት ማብራሪያ የተሰጣቸው ሲሆን ልኡካን ቡድኑ ለኮሌጁ የአሜሪካ ዋር ኮሌጅ አርማ ያለበት ስጦታ ሲያበረክት ኮሌጁም የኢትዮጵያ መከላከያ ስትራቴጂካዊ ጥናትና ጆርናል በስጦታ መልክ አበርክቶላቸዋል። ወደ ሌላው ስናልፍ ሌተናል ጀነራል በላይ ስዩም በቦርቀ ማሰልጠኛ ለሰልጣኝ መቶ መሪዎች በወቅታዊ ጉዳዮች ላይ የግንዛቤ ማስጨበጫ ሰጡ ተባለ። የመከላከያ ዘመቻውና መምሪያ ኃላፊ ሌተናል ጀኔራል በላይ ስዩም በቡርቃ ማሰልጠኛ ማዕከል ሰልጣኝ መቶ መሪዎች ወቅታዊ የሰራዊታችንን የግዳጅ አፈጻጸምና አቋም በተመለከተ የግንዛቤ ማስጨበጫ ሰጥተዋል። ሌተናል ጀኔራል በላይ የሰሜን ምስራቅ እዝ በተሰለፈበት የውጊያ ሜዳ ድልን የሚያበስር ጠንካራ እዝ መሆኑን ገልጠው ባለፉት አመታት ሀገራችን የመፍረስ አደጋ ሲጋረጥባት የዙ አመራሮችና አባላት በላቀ የሀገር ፍቅር ስሜት ረፍት አልባ ግዳጅ በመፈጸም ጸረ ሰላም፣ ጸረ ልማትና ጸረ ዲሞክራሲ ኃይሎችን ከገቡበት የቀብር ጉድጓድና ውስጥ ሁሉ በመግባት እና መደምሰሳቸውን ማብረከቱን ተናግረዋል። መቶ መሪዎች የሀገራችን ሉዓላዊነት ያስከበራችሁ ብርቅዬ የቁርጥ ቀን ጀግኖች በመሆናችሁ የተቋማችን የኩራት ምንጮች ናችሁ ሲሉም ገልጠዋል። ሰራዊቱ እንደ ተቋም የተቃጣበትን የክህደት ጥቃት መክቶ የተለያዩ ግዳጆችን በብቃት ተወጥቶ እስከ ጨበጣ እየተዋጋና ጠላትን የደመሰሰ ትጥቁን የማረከ በመሆኑ በዚህ ላይ የሰልጣኝ መቶ መሪዎች ሚና ከሌሎች አመራሮች የተለየ ያደርገዋል ነው ያሉት። በመሆኑም መቶ መሪው የተለየ ስልጠና መውሰድንና ሁሉን አቀፍ የውጊያ ስልትን ማወቅ መተግበር፣ እንዲሁም የስነ ልቦና የበላይነትን መያዝ ያስፈልገዋል ብለዋል። ተቋማችን መከላከያ በአሁኑ ወቅት በሀገራችን ላይ ሊቃጡ የሚችሉ ማንኛውንም አይነት ጥቃት መመከት የሚያስችል አቋም በመገንባት ላይ መሆኑን ገልጠው መቶ መሪዎችን በስልጠና ብቁ ማድረግ ዋናውና ልዩ ትኩረት የሚሰጠው ተግባር መሆኑን አስረድተዋል። ከመከላከያ ዘገባ ወጣ ስንል ኮሚሽኑ ከፖለቲካ ፓርቲ አመራሮች ጋር ተወያየ። የኢትዮጵያ ሀገራዊ ምክክር ኮሚሽን በቀጣይ የምክክር ምዕራፎች ላይ የፖለቲካ ፓርቲዎችን ሚና አስመልክቶ በአዲስ አበባ ስካይላይት ሆቴል የውይይት መድረክ አከናውኗል። መድረኩን በንግግር የከፈቱት ዋና ኮሚሽነር መስፍን አርአያ ኮሚሽኑ በዛሬው ዕለት ለዘጠነኛ ጊዜ ከፖለቲካ ፓርቲዎች ጋር ውይይት ማድረጉን አንስተዋል። አገራዊ ምክክሩን አካታች ለማድረግ ፖለቲካ ፓርቲዎችን በስፋት ማሳተፍ እንደሚገባ የገለጹት ዋና ኮሚሽነሩ ፓርቲዎች ከኮሚሽኑ ጋር ተቀራርበው እየሰሩ በመሆናቸው ምስጋና አቅርበዋል። በመድረኩ ኮሚሽነር አምባዬ ኦጋቶ የውይይት መነሻ ሀሳብ ያቀረቡ ሲሆን ኮሚሽኑ በኮሚሽነሩ ባቀረቡት ጽሁፍ በእስካሁኑ ሂደት በሀገራዊ ጉዳዮች ላይ የውይይት መድረኮች በኮሚሽኑ ተከናውነው አንዱ የሌላውን ችግር እንዲረዳ እድል መፍጠሩን ተናግረዋል። ማንኛውም የፖለቲካ ኃይል በምክክር ሂደቱ ላይ መሳተፍ አለባቸው ያሉት ኮሚሽነር አምባዬ ለዚህ ደግሞ ኮሚሽኑ የፓርቲዎችን ድጋፍ እንደሚፈልግም ገልጠዋል። በውይይቱ ላይ የተገኙት የፖለቲካ ፓርቲ አመራሮች አስተያየትና ጥያቄዎች ተነስተው በመድረኩ ላይ የተገኙት ምክትል ኮሚሽነር ሂሮት ገብረስላሴ፣ ኮሚሽነር ዘገዬ አስፋው፣ ኮሚሽነር ሙሉጌታ አጎና፣ ኮሚሽነር አምባሳደር አይሮሪት መሐመድ ከተሳታፊው ለተነሱ ጥያቄዎች ምላሽ እና ማብራሪያ ሰጥተዋል ተብሏል። ከዚሁ ጋር በተያያዘ ለኢትዮጵያ ዘላቂ ሰላም መረጋገጥ በጋራ እንስራ አሉ ዋና ኮሚሽነር መስፍን አረያ የኢትዮጵያ ሀገራዊ ምክክር ኮሚሽን በአማራ ክልል እየተካሄደ ያለውን ምክክር የሚያስገነዝብ መድረክ በባህር ዳር ከተማ አካሂዷል። የኮሚሽኑ ዋና ኮሚሽነር መስፍን አራያ ባደረጉት የመክፈቻ ንግግር ለዘላቂ ሰላም ግንባታ አሳታፊና አካታች ምክክር አስፈላጊ መሆኑን አጽንኦት ሰጥተዋል። ኮሚሽኑ በአማራ ክልል የሚያካሂደው የአጀንዳ ልየታ መድረክ ውጤታማና ስኬታማ እንዲሆን በአለድሽ አካላት የሚጠበቅባቸውን እንዲወጡም አሳስቧል። በኢትዮጵያ ዘላቂ ሰላም ለማስፈን ኮሚሽኑ እየሰራ ያለው ስራ ውጤታማ እንዲሆን በጋራ እንስራ ሲሉም ዋና ኮሚሽነሩ ጥሪ አቅርበዋል። የኮሚሽኑ ኮሚሽነር ዮናስ አዳዬ በኢትዮጵያ የሰላም ግንባታ ሂደት የልሂቃን ሚና በሚል ርዕስ የመወያያ ጽሁፍም አቅርበዋል። ለዘላቂ ሰላም ግንባታ የልሂቃን ሚና ከፍተኛ መሆኑን ያነሱት ኮሚሽነር ዮናስ የአማራ ክልል ልሂቃን ለሀገርና ለክልላቸው ሰላም መረጋገጥ የሚጠበቅባቸውን ሚና እንዲወጡ ነው ያሳሰቡት። በአማራ ክልል የሚካሄደው የአጀንዳ ልየታ የተሳካ እንዲሆን የፖለቲካ እስረኞች የሚፈቱበት እንዲሁም የታጠቁ ኃይሎችና መንግስት የተኩስ አቁም ስምምነት የሚያደርጉበት ሁኔታ እንዲፈጠር ኮሚሽኑ አቅሙን አሟጦ እንደሚጠቀም የመድረኩ ተሳታፊዎችም ጠይቀዋል። ዋና ኮሚሽነር መስፍን አራያ፣ ምክትል ዋና ኮሚሽነር ሂዱት ገብረስላሴ፣ ኮሚሽነር መላኩ ወልደማርያም እና ኮሚሽነር ዮናስ አዳይ በጋራ ከመድረኩ ተሳታፊዎች ለተነሱ ጥያቄዎች ማብራሪያና ምላሽ ሰጥተዋል። ወደ ሌላው ዜና ስናልፍ የአርኤስኤፍ ምክትል አዛዥ የሰሜን ሱዳን ግዛቶችን ሊወሩ እንደሚችሉ ተናገሩ። የሱዳን ፈጣን ድጋፍ ሰጪ ኃይሎች አርኤስኤፍ ምክትል አዛዥ አብደል ረህማን ሀምዶ እንደጋሎ ወታደራዊ ቡኑ ከፍተኛ የጦር ሜዳ ኪሳራ አጋጠመው በኋላ ባደረጉት ንግግር ሁለት የሱዳን ሰሜናዊ ክፍል ግዛቶችን ሲወሩም ሊወሩ እንደሚችሉ ምዝተዋል። የሱዳን ጦር ከሴናር ገዚራና ነጭ ናይል ግዛቶች እንዲሁም ከአብዛኛው የዋና ከተማ ካርቱም አካባቢዎች አስወጡ። የሰሜን ኮርዶፋን ግዛት ዋና ከተማ በሆነችው አል ኦበይድ አርኤስኤፍን ከበባ ሰብረዋል። በምዕራብ ዳርፉር ግዛት ባልታወቀ ቦታ በተቀረጸው ቪዲዮ ላይ ዳጋሎ በሰሜናዊ ግዛት ላይ ጥቃት መፈጸማቸውን የሚጠቁሙ መፈክሮችን በሚያሰሙ ተዋጊዎች ተከበው ታይተዋል። በአርኤስኤፍ የማህበረ ሚዲያ ገጾች ላይ እንደተገለጸው ከሆነ ደግሞ ሀያ ሺ አዳዲስ ተዋጊዎች በተመረቁበት ወቅት ነው ንግግር ያደረጉት ተብሏል። በሰሜን ግዛትና በናይል ወንዝ ውስጥ እየመጣን ነው ሲሉ ዳጋሎ የተደመጡ ሲሆን፣ አሁን ግን ጦርነቱ በሰሜን በኩል ነው ሲሉም አክለዋል። ምክትል አዛዥ ከወንድሙ ከአርኤስኤፍ አዛዥ መሐመድ አህምዳን ደጋሎ ጎን በመሰለፍ ለመፋለምም ቃል ገብቷል። በቪዲዮው ላይ ደጋሎ ጥለው የሄዱ የአርኤስኤፍ መኮንኖች በሰዓታት ውስጥ ወደ ጦር ግንባር እንዲያመለክቱ ያዘዙ ሲሆን ይህ ካልሆነ ግን ከስራ እንዲባረሩና እንዲከሰሱ እንደሚያደርጉም ገልጠዋል። አንዳንድ መኮንኖችን ከእናቶቻቸውና ከእህቶቻቸው ጋር ቤት ይቆያሉ ሲሉም ተደምጠዋል። የዳጋሎ ዛቻ በአርኤስኤፍ መስክ አዛዦች በደርዘን የሚቆጠሩ መኮንኖችና ወታደሮች ከቅርብ ጊዜ ሽንፈት በኋላ ጥለው መውጣታቸውን ተከትሎ የመጣ ነው ተብሏል። ኢትዮጵያ ከአሜሪካ የቀረበላትን አዲሱን የታሪፍ አወቃቀር ተቀበለች ተባለ። ኢትዮጵያ ከአሜሪካ የቀረበላትን አዲሱን የታሪፍ አወቃቀር በደስታ እንደምትቀበል አስታወቀች። ይህ አወቃቀር የኢትዮጵያ ምርቶች ወደ አሜሪካ ገበያ ሲገቡ የሚጣልባቸውን ታሪፍ አስር ፐርሰንት ብቻ በማድረግ ተወዳዳሪነታቸውን ያሳድጋል ተብሏል። መንግስት ይህ ውሳኔ በሁለቱ ሀገራት መካከል ያለውን የንግድ ግንኙነት ለማጠናከር እና የኢትዮጵያን ኤክስፖርት ለማሳደግ ወሳኝ እርምጃ መሆኑን ገልጧል። የገንዘብ ሚኒስቴር ውሳኔውን ተከትሎ እንዳስታወቀው ይህ አዲሱ የታሪፍ አወቃቀር ኢትዮጵያ እንደ ቪየትናም እና ባንግላዴሽ ካሉ ትልልቅ የማምረቻ ማዕከላት ጋር ስትወዳደር የተሻለ እድል እንዲኖራት ያደርጋል ብለዋል። የአስር በመቶ የታሪፍ መጠን ለኢትዮጵያ ላኪዎች ከፍተኛ ማበረታቻ ይሰጣል ሲል ሚኒስተሩ አስታውቋል። ይህ የኢትዮጵያ ምርቶች በአሜሪካ ገበያ ተወዳዳሪ ዋጋ እንዲኖራቸው በማድረግ የፍላጎትና የኢንቨስትመንት መጨመርን ያመጣል ሲሉም ተስፋቸውን ጥለዋል። በዚህ ላይ ይሁን እንጂ የዘርፉ ባለሙያዎች እንደሚያስጠነቅቁት ይህን እድል በአግባቡ ለመጠቀም ኢትዮጵያ አሁንም በርካታ ተግዳሮቶችን መውጣት አለባት ብለዋል። የመሠረተ ልማት ውስንነት፣ የምርት ጥራትና ደረጃዎች፣ የውጭ ምንዛሬ እጥረትና የፖለቲካ አለመረጋጋት ጥቂቶቹ መሆናቸውንም አጽንኦት ሰጠው ተናግሯል። ዘገባው የካፒታል ጋዜጣ ነው። አንዳንድ የክልል መንግስታት በጀታቸውን ወደ ግል ባንኮች ማዞር ንግድ ባንክን በሙሉ አቅሙ እንዳይሰራ ተጽዕኖ አሳድሮበታል አሉ። አንዳንድ የክልል መንግስታት በጀታቸውን ወደ ግል ባንኮች የማዞር አዝማሚያ መቀጠሉንና በአንዳንድ የሀገሪቱ አካባቢ የሚታየው የጸጥታ ችግር የባንኩ ቅርንጫፎች በሙሉ አቅማቸው እንዳይሰሩ ተጽዕኖ እያሳደርባቸው መሆኑን የኢትዮጵያ ንግድ ባንክ ፕሬዚዳንት አቶ አቤ ሳኖ ናቸው የተናገሩት። ፕሬዚዳንቱ እንዳሉት እነዚህን ጨምሮ ተግዳሮች ምክንያት ላለፉት ስምንት ወራት በርካታ የባንኩ ቅርንጫፎች አገልግሎቶቻቸው ለረጃጅምና ለአጭር ጊዜ እንዲያቋርጡ በመደረጉ ከ418 ቅርንጫፎች መካከል 15ቱ አገልግሎት እየሰጡ አለመሆኑን አስገንዝበዋል። የህዝብ ተወካዮች ምክር ቤት የመንግስት ልማት ድርጅቶች ቋሚ ኮሚቴ ባንኩን የ217 ዓ ም በጀት ዓመት የ8 ወራት የሥራ አፈጻጸም ሪፖርት መገምገሙን ካፒታል ዘግቧል። አቶ አቤሳኑ እንደገለጹት የባንክ ኢንዱስትሪው አጠቃላይ የተቀማጭ ገንዘብ 2.998 ትሪሊዮን ብር ደርሷል። ይህም ትልቅ ምዕራፍ ነው። ከዚህ ውጭ የኢትዮጵያ ንግድ ባንክ 49.3% የገበያ ድርሻ በመያዝ ከፍተኛውን ድርሻ ይዟል። ባንኩ 367 ቢሊዮን ብር ተጨማሪ ተቀማጭ መሰብሰቡና ከባለፈው ዓመት ተመሳሳይ ወቅት አንጻር ሲወዳደር የ344.4% እድገት ማሳየቱን አብራርተዋል። በበጀት ዓመቱ ባንኩ ከሰጣቸው ብድሮች በመጀመሪያው 8 ወራት 149.6 ቢሊዮን ብር መሰብሰቡንና ከአምናው ተመሳሳይ ወቅት ጋር ሲነጻጸርም የ66.8% እድገት ማሳየቱንም አስረድተዋል ብለዋል ካፒታል በኮሌራ ወረርሽ የተያዙ ሰዎች